ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንላችኋል ከናሁ ቴሌቪዥን ለእለተ ሐሙስ ህዳር 11 ቀን 2018 ዓ.ም ተምራስ የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብተ ማያሌው ነኝ፣ አብራችሁን ቆዩ። አርእስተ ዜና። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታወቀ። እናት ፓርቲ ከትብብር ለኢትዮጵያ አንድነት ውጪ እንዲሆን ምርጫ ቦርዱ ያሳለፈው ውሳኔ እንደማይቀበለው አስታወቀ። ከውጭ ተርክዬ ከአውስትራሊያ ጋር ስምምነት ላይ መድረሷን ተከትሎ የኮፕ 31 ስብሰባን እንደምታዘጋጅ ተገለጸ። ወደ ዝርዝሮቹን አልፋለን። አብራችሁን ቆዩ። በአዲስ አበባ ከተማ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት የካ ክፍለ ከተማ ወረዳ ስምንት ደንብ ማስከበር ጽህፈት ቤት ከሰላምና ጸጥታ ጽህፈት ቤትና ከአዲስ አበባ ፖሊስ ጋር በጋራ በመሆን ደረጉት ግኝት ኦፕሬሽን ነው። በተደረገው ክትትልና የተቀናጀ ኦፕሬሽንም ግለሰቦቹ የሞቱ ዶሮዎችን በማድረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ መያዛቸው ተመላክተዋል። በዚህም የታሸገ ዶሮ በቁጥር መቶ ተበልቶ ለመታሸግ የተዘጋጀ አርባ ሁለት ዶሮዎች መያዝ መቻሉንም ከባለስልጣኑ ያገኘነው መረጃ አመላክተዋል። ከሲቪል አቪሽን ባለስልጣን ፈቃድ ሳያገኙ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታወቀ። በተጨማሪ አምራች ማዕድናት በአውሮፕላን ጭነው እንዳይንቀሳቀሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸውም ተብሏል። የተገለጸው የማዕድን ሚኒስቴር የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት ኢንዱስትሪ፣ ማዕድን ጉዳዮች ቋሚ ኮሚቴ ህዳር 8 ቀን 2018 ምሕረት ባቀረበበት ወቅት ነው። ተጨማሪ ያለን የማዕድን ሚኒስቴር የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰኞ ኅዳር 8 ቀን 2018 ዓ ም ማቅረቡ ይታወሳል። በዚህ ወቅትም ከሲቪል አቬሽን ባለስልጣን ቅድመ ፍቃድ ሳያገኝ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታውቀዋል። በዚህም የቋሚ ኮሚቴው አባላት ለስራ ኃላፊዎች ባቀረቡት ጥያቄ አምራቾች የማዕድናትን በአውሮፕላን ጭነው እንዳይንቀሳቀሱ መከልከላቸው በተሽከርካ ተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸው ነው ብለዋል። የማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ ዶክተር እዮብ በቀለ በሰጡት ምላሽም የማዕድን ግብይት ተዋናያን ምርታቸውን በአውሮፕላን እንዳይጓጓዝ በሲቪል አቬሽን ደህንነት መመሪያና አጠቃላይ የማዕድናት ፍሰትን ለመቆጣጠር በተቋሙ ብቸኛ ውሳኔ የተወሰደ እርምጃ መሆኑን ተናግረዋል። ይሁን እንጂ የጉዳይ የማዕድን ሚኒስቴር ተወያይቶ ያልወሰነው መሆኑንም አስረድተዋል። በአገር አቀፍ ደረጃ አሁን እየተሰራበት ያለው አሰራር ማዕድኑን ወደ ውጪ ለመላክ የሚፈልግ አካል ለአንድ የኤሌክትሮኒክስ መስኮት ማመልከቻ ከተላከ በኋላ የማዕድን ሚኒስቴር ለሲቪል አቬሽን ደብዳቤ እንዲጽፍ ተደርጎ ማዕድኑ ከተገዛበት ክልል ተጓጉዞ ሲመጣ አግባብነት ባለው አካል እውቅና ያለው መሆኑንና ለኤክስፖርት የተዘጋጀ መሆኑን ሲረጋገጥ የሚጫን መሆኑን ገልጸዋል። ውሳኔው ላይ የተደረሰው ማዕድን በአውሮፕላን ሲጓጓዝ አቅጣጫ ቀይሮ በሕገ ወጥ መንገድ እንዳይሄድ ነው ብለዋል። የምቾት ያልሰጣቸው አካላት በቀጥታ በህጋዊ መንገድ ከመላክ ይልቅ በህገወጥ ውጥ መንገድ አዲስ አበባ ከተማ ለተለያዩ አካላት ለመሸጥ ስለሚሞክሩ እንደሆነ አስረድተዋል። ውሳኔውን እንቅፋት የሚፈጥር ከሆነ መስራት ያለብንን ጉዳይ ተቀራርበን እንሰራለንም ሲሉ አክለዋል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ባቀረቡት ሪፖርት በሩብ ዓመቱ ከኩባንያ ወርቅ አምራች ዜሮ ነጥብ ሰባት አራት ቶን ከባህላዊ ወርቅ አምራች ደግሞ አስር ነጥብ አራት ቶን ወደ ገበያ አቀርቦ አንድ ነጥብ አንድ ቢሊዮን ዶላር የውጭ ምንዛሬ መገኘቱን ተናግረዋል። ይሁን እንጂ ቋሚ ኮሚቴው በተጠቀሰው ጊዜ 27 የስራ ዕድል ለመፍጠር ታቅዶ ሺህ ብቻ መፈጠር መቻሉ በወርቅ ልማት ወደ ስራ ከገቡ ወርቅ አምራች ኩባንያዎች መካከል ዋይምጂ አስር ነጥብ ሰባት አራት ኪሎ ግራም አቅዶ ዜሮ ነጥብ አራት አምስት ኪሎ ግራም ኢዛና ሰማኒያ አራት ኪሎ ግራም አቅዶ አርባ ሁለት ኪሎ ግራም ዙምባራ 19 ኪሎ ግራም አቅዶ 34 ኪሎ ግራም፣ ስቴላ ትሬዲንግ ኢንዱስትሪ 9 ኪሎግራም አቅዶ አቅዶ 54 ኪሎ ግራም፣ ሲዳማ 3 ኪሎ ግራም አቅዶ ምንም ባለመገኘት የተጠበቀው ያህል ውጤት አለመገኘቱን አስታውቀዋል። ሲሚንቶ የወርቅን ያህል ፋይዳ የነበረው ምርት ነው ያሉት ሚኒስትሩ፣ በአሁኑ ወቅት የሲሚንቶ ምርትና ፍላጎት መረጋጋት እንደታየበትና መጠኑ መጨመሩን እንዲሁም ኢንዱስትሪው ከሚጠበቀው በላይ ማምረት በመጀመሩ አምራቾች ወደ ውጭ ገበያ እንዲልኩ እየተፈቀደላቸው መሆኑን አንስተዋል። ይሁን እንጂ ወደ ውጭ እንዲልኩ ቢፈቀድም የሎጂስቲክስ አቅርቦት አስቸጋሪ በመሆኑ ሲሚንቶ በተለይ ከመሃል አገር ለማጓጓዝ አዋጭ ባለመሆኑ እስካሁን አለመጀመሩንም ተናግረዋል። በአገሪቱ የሲሚንቶ ምርት እጥረት ስጋት የለም፣ ዋጋው መወደድ የለበትም፣ ወደ ውጭ መላክ አለበትም፣ በባቡር ቢሆን በጅቡቲ በኩል መላክ አለበትም ሲሉ አክለዋል። በዝቅተኛ ሆነ በትልልቅ አውራ መንገዶች ግንባታ ሲሚንቶ በስፋት ጥቅም ላይ መዋል እንደሚቻል ገጸው የአባይ ሲሚንቶ ፋብሪካ ግንባታ መጀመሩን በመጪው ዓመት ይጠናቀቃል ተብሎ እንደሚጠበቅ አክለዋል። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የሚያቀርቡ መሆኑንና በምትኩ የሚሰጠው 75 ብር ከገበያ ዋጋ ጋር ስለማይጣጣም ታራሚዎች ለችግር መዳረጋቸውን አመላክተዋል። ኢሰመኮ ይህንን ያስታወቀው በክልሉ የሰብአዊ መብት ሁኔታ ላይ በክልሉ ከፍተኛ የመንግስት የስራ ኃላፊዎች ጋር ያካሄደውን ውይይት ተከትሎ በትላንትናው ዕለት ባወጣው መግለጫው ነው ተጠናቅቆ በግኝት የደረሰባቸው ሌሎች ጉዳዮችንም ዘርዝረዋል። የማደሪያ ክፍሎች የተጨናነቁ፣ ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌሏቸው መሆኑን፣ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና የንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ ሕክምና አገልግሎት አለመኖርንም ጠቅሰዋል። መግለጫው ሲቀጥልም በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባ፣ ኢሰባዊ አያያዝ፣ ለሰብአዊ መብቶች ጥሰት ተጋላጭ የሆኑ ተጠርጣሪዎችና ታራሚዎች ሁኔታ ያገናዘበ አያያዝ አለመደረግ እንዲሁም የፍትህ ሂደትን መጓ መጓተት እና ህገወጥ ስርዓት በክልሉ ትኩረት የሚሹ ጉዳዮች መሆናቸውን ገልጿል። ኮሚሽኑ በበጎገን ከጠቀሳቸው ጉዳዮች መካከል ደግሞ ታራሚዎችና ተጠርጣሪዎች በቤተሰብ አባላት እንዲሁም በህግና በሃይማኖት አማካሪዎች በመጎብኘት መብታቸው ላይ ምንም አይነት ክልከላ የማይደረግባቸው መሆኑ፣ በእያንዳንዱ ፖሊስ ጣቢያዎች አዳዲስ የማቆያ ክፍሎች፣ ቢሮዎች፣ መጸዳጃ ቤቶች መገንባታቸው፣ በማጅንግ ብሔራዊ ዞን ማረሚያ ቤት የመጠጥ ውሃ አቅርቦት መጀመሩ፣ ያለ አግባብ ታስሮ የነበሩ ከ50 በላይ ሰዎች መለቀቃቸውን ዘርዝረዋል። ከዚህ በተጨማሪ ተጠርጣሪዎች ሲያዙ የተያዙበት ምክንያት የሚገልጽላቸውና የፍርድ ቤት ትእዛዝ የሚከበር መሆኑ ታራሚዎች በሚረዱት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸው እንዲሁም የታራሚዎች የቀን የነፍስ ወከፍ የቀለብ በጀት ከነበረበት አርባ አንድ ብር ወደ ሰባ አምስት ብር መሻሻሉን አበረታች መሆኑን ጠቅሰዋል። የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አለሚቱ ኡሙድ ኢሰመኮ በዝርዝሩ ያነሳቸውን የሰብአዊ መብቶች ጉዳዮች በበጎ እንደሚመለከቷቸው መግለጻቸውን በመግለጫው ተመላክተዋል። ኢሰመኮ ሊስተካከሉ የሚገቡ የሰብአዊ መብቶች ጉዳዮችን በ በሰጡት ምክረ ሀሳብ መሰረት ክልሉ በእቅድን በማካተት ፈጣን መፍትሄ ለመስጠት እንደሚሰራ መናገራቸውም ተመላክቷል። እናት ፓርቲ ከትብብር ለኢትዮጵያ አንድነት ውጪ እንዲሆን ምርጫ ቦርድ ያሳለፈን ውሳኔ እንደማይቀበል አስታወቀ። እናት ፓርቲ ከቅንጅት መሰረዙን አስመልክቶ ብሔራዊ ምርጫ ቦርድ ያሳለፈው ውሳኔ እንደማይቀበል በወጣው መግለጫ አስታውቋል። ፓርቲው ሀገር አቀፍ የፖለቲካ ፓርቲ ሆኖ የምዝገባ ምስክር ወረቀት ካገኘ ከ2013 ዓ ም ጀምሮ በሀገራዊ ጉዳይ ላይ በርካታ ስራዎችን ማከናወኑን ገልጾ የኢትዮጵያ ምርጫ ቦርድ ፓርቲው ከቅንጅቱ እንዲወጣ ያሳለፈው ውሳኔ በጽኑ አወግዛለሁ ብለዋል። ፓርቲው አክሎም ከምርጫ 2013 ዓ ም በኋላ የተቃውሞ ጎራውን በድጋሚ በማሰባሰብ በጋራ ለመታገለ አቅርቢ ያለው ባለው የአብረን ንስራ ጥሪ ከመኢአድና የኢትዮጵያ ህዝባዊ አብዮታዊ ፓርቲን ጨምሮ ከአምስት የፖለቲካ ድርጅቶች ጋር መስከረም አስር ቀን 2018 ዓ ም ሶስት የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት በይፋ መመስረቱን ገልጸዋል። ሆኖም መስከረም 12 ቀን 2018 ዓ ም አስፈላጊ ሰነዶችን በሙሉ ለብሔራዊ ምርጫ ቦርድ በሸኚ ደብዳቤ ገቢ ማድረጉንም ፓርቲው ገልጸዋል። ነገር ግን ቦርዱ የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ ሁለት ቀናት ብቻ ሲቀረው ለፓርቲው እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በጻፈው ደብዳቤ የአራቱ ፓርቲዎች ቅንጅት ምስረታ ሲያጸድቅ ፓርቲው ያስገባውን ሰነድ የተሟላ አይደለም በማለት ከቅንጅቱ አባልነት መሰረዙን ገልጿል። ይህንም ተከትሎ እናት ፓርቲ የቦርዱን ውሳኔ እንደማይቀበል ገልጾ ከሕግ አግባብ ውጭ ተነጥቅ ያለው ያለውን መብቱን በሕግ አግባብ አስከብራለሁ ማለቱን ናሁ ቴሌቪዥን ከፓርቲው መግለጫ ላይ ለመመልከት ችሏል። ካሽጎ ቤተኛውም አለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተርክዬ ከአውስትራሊያ ጋር ስምምነት ላይ መድረሷን ተከትሎ የኮፕ 31 ስብሰባ እንደምታዘጋጅ ተገለጸ። አውስትራሊያ ዓመታዊ ዝግጅቱን ለማዘጋጀት ያቀረበችውን ጥያቄ መቋረጡን ተከትሎ ተርክዬ 26ቱን የኮፕ 31 የአየር ንብረት ስብሰባ ታካሂዳለች ተብሎ ይጠበቃል። በተባበሩት መንግሥታት ደረጀት ሕግ መሰረት በ26 የኮፕ 31ን የማስተናገድ መብት በምዕራብ አውሮፓ በአውስትራሊያና በሌሎች በተካተቱ ሀገራት ቡድን ላይ መሆኑንም ቢቢሲ ዘግቧል። አውስትራሊያ አሁን ላይ በብራዚል እየተካሄደ ባለው የኮፕ 30 ላይ የተደረገውን ውድድር ተከትሎ ሚኒስተራቸው ሀገራቸው እንዲመሩ የተርኪን ጨረታ ለመደገፍ ተስማምታለች። የአውስትራሊያው ጠቅላይ ሚኒስትር አንቶኒ ኤልባኔሶ ከቱርክ ጋር የተፈጠረውን ስምምነት በኋላ በሰጡት መግለጫ አስደናቂ ውጤት ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በዚህ ጉዳይ ዙሪያ ከፓቱዋ ኒውጊኒ ጠቅላይ ሚኒስትር ጃምስ ማራፔ እና የፊጂ ጠቅላይ ሚኒስትር ራቡካ ጋር መነጋገራቸውን አክለዋል። ይሁን እንጂ የፓፑ ጊኒ የውጭ ጉዳይ ሚኒስትር ለኤፍፒፒ የዜና ወኪል በስምምነቱ ሁላችንም ደስተኛ አይደለንም ብለዋል። ነገር ግን ይህ ስምምነት በአሁኑ ወቅት በብራዚል ቤሌም ከተማ በኮፕ 30 በተገናኙት ሀገራት መካከል እፎይታን ሰጥቷል ነው የተባለው። በመጨረሻም ሩሲያ በምዕራብ ዩክሬን ላይ ባደረሰችው አስከፊ ጥቃት ሕፃናትን ጨምሮ በርካታ ሰዎች መገደላቸው ተገለጸ። በምዕራባዊቷ ከተማ ሁለት ፎቅ ላይ ሩሲያ ባደረሰችው የሚሳይል ጥቃትን አሰዋል። በአውሮፕላን ጥቃት ቢያንስ 26 ሰዎች መሞታቸውን የዩክሬን ባለሥልጣናት አስታውቀዋል። ጥቃቱ ሩሲያ በየካቲት 2022 ሞስኮ ሙሉ ወረራውን ከጀመረች ጊዜ አንስቶ በክልሉ ከተከሰቱ ገዳይ አደጋዎች መካከል አንዱ ነው የተባለለት ሲሆን በዚህም 93 ሰዎች መቁሰላቸውን ቢቢሲ ዘግቧል። የዩክሬን አየር ኃይል የሩሲያ ኤክስ 101 ክሩዝ ሚሳይሎች የመኖሪያ ቤቶችን መደብደባቸውን መሆናቸውን ገልጸዋል። በሰሜናዊ ምስራቅ ካርኪቡ ግዛት ሶስት ወረዳዎች ላይ በደረሰ የአውሮፕላን ጥቃትም ከ30 በላይ ሰዎች ቆስለዋል። የዩክሬን አየር ኃይል በበኩሉ አስር ሚሳይሎችና ሚራጅ 2000 ተዋጊ ጀቶችን በምዕራባውያን አጋሮች ወደ ኬብ የቀረቡ ሚሳይሎችን መምታቱን አስታውቋል። ነገር ግን የዩክሬን አየር መከላከያ አሁንም የምዕራባውያን አጋሮች የአቪሽን የጦር መሳሪያዎችን ያለማቋረጥ እርዳታ እንዲያደርጉለት እየተማጸነ ይገኛል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት ተመልካቾቻችን ከናው ቴሌቪዥን ዕለቱ ያዝነላችሁ የምሽት ዜናዎች እስካሁን ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ ያልሁ ነበርኩኝ። ሰናይ ምሽት።